እንደምናላችሁ ውድ ቻናላችን ተከታታዮች ይህ በየጊዜው ወደ እናንተ የሚደርስላችሁ የንቃት ፕሮግራማችን ነው። ዛሬ ደግሞ በንቃት ሰዓታችን ስለ ብቸኝነት አንዳንድ ጽሁፎችን ልናጋራችሁ ወደናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር አድርጉ እንዲሁም ያሏችሁን ማናቸውንም አይነት አስተያየቶች ደግሞ በኮመንት መስጫው ስር ያስቀምጡልን። አብራችሁን ቆዩ። ብዙዎቹ ለሰው መድኃኒቱ ሰው ነው፤ ሰው መተንፈሻ መረጋጊያ ልብ መግዣ፣ የልባችንን የምናወጋው ብቸኛ ፍጡር ነው፣ ከሰው ተነጥሎ መኖር ተገቢ አይደለም ይላሉ። በተቃራኒው ሌሎች ሰዎች ደግሞ እንቅፋት እንጂ መንገድ መሪ አይደለም፣ ሰው ለመውደቃችን መንስኤ ነው፣ ከሰው ጋር መኖር ሳይሆን መነጠል ይጠቅማል የሚሉም አሉ። ለመሆኑ እርስዎ ከየትኛው ኖት? ብቻችሁን የሚመርጡ ወይንስ ከዶክተር ኢዮብ ማሞ ያገኘነውን አንዳንድ ጊዜ ብቻችሁን ሁኑ በሚል ርዕስ ያሰፈረውን ጽሁፍ ልናጋራችሁ ወደድን። በመጀመሪያ ለብቻ በመሆንና በብቸኝነት መካከል ያለውን ልዩነት እንወያቅ ይለናል። ዶክተር ዮብ ማሞ ጽሁፉን ሲጀምር ለብቻ መሆን ማለት አንድ ተግባርና ልምምድ ነው። በራስ ፈቃድና ሆን ተብሎ ከሰዎች ገለል ያለ ቦታና ጊዜም መርጦ ከራስ ጋር ማሳለፍ ማለት ነው። ለብቻ ለመሆን የግድ በአካልም ሆነ በማህበራዊ ሚዲያ ከሰዎች ለየት ማለት ይጠይቃል። ብቻ መሆን ማለት ተግባር ሳይሆን ስሜት ነው። ይህ ስሜት የሚመጣው በእኛ ፈቃድ ሳይሆን በውስጣችን ካለው የምልከታና የስነ ልቦና ቀውስ ነው። የብቸኝነት ስሜት እንዲሰማን የግድ ከሰው መለየት ብቻችን መሆን የለብንም። በሰዎች መካከል እየኖረን እንኳን ይህ ስሜት ሊያጠቃን ይችላል። ከዕለት እለት ከሰዎች ጋር የምታሳልፉ ከሆነና አንድ ቀን ብቻችሁን የምታሳልፉ በት ጊዜ ከሌላችሁ ሁልጊዜ ጊዜ ከሰው ጋር ካልሆናችሁ የሚጨንቃችሁ ከሆነ በአካል ከሰዎች ጋር ካልሆናችሁ የግድ ሶሻል ሚዲያ ላይ የምታሳልፉ ከሆነ ብቻችሁን ስትሆኑ የብቸኝነት ስሜት የሚያጠቃችሁ ከሆነ ከላይ የጠቀስኩትንና መሰል ስሜቶች እንዳለባችሁ የምታስቡ ከሆነ ብቻችሁን የመሆን ልምምድ እንደሌላችሁና የብቸኝነት ስሜት ተጋላጭ እንደሆናችሁ አሳባቂ ሁኔታ ነው። ለብቻችሁ ከራሳችሁ ጋር ጊዜ ማሳለፍ ለብዙ ነገር ይጠቅማችኋል። ከሰዎች አመለካከት አጉል ተጽዕኖ ነጻ በሆነ መልኩ ውስጥ ሕሊናችሁን እንድታደምጡ ተረጋግቶ ስለ ሕይወት ለማቀድ ከሰዎች ጋር ያላችሁን ግንኙነት ለማመዛዘን ምቾት የማይሰጡ ስሜቶችን የፈጠሩባችሁን ሁኔታዎች ለይቶ ለማወቅ ለማስተካከል እና ለመሳሰሉት ስኬታማ ልምምዶች ይጠቅሟችኋል። ለመጨረሻ ጊዜ ለብቻችሁ ያሳለፋችሁት መች ነው? ይህን ልምምድ ዛሬውኑ ለመጀመር ብትወስኑ ምን ይመስላችኋል? የቻናላችን ተከታታዮች ስትከታተሉ የቆያችሁት የንቃት ፕሮግራማችንን ነበር። በቀጣይ በሌሎች ሀሳቦች ተመልሰን እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ያድርጉ። እንዲሁም ያሏችሁን ማናቸውንም አይነት አስተያየቶች ደግሞ በኮመንት መስጫ ውስጥ ያስቀምጡልን። እናመሰግናለን።